ኢንሻአላህ በዛሬ መሰናዷችን በረመዳን ወርና በሌሎች እስላማዊ ጉዳዮች ላይ ግዴታና መሰረታዊ ስለተደረገው ቀዳእና ከፋራ የምናስቆኛችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ ሻድ መልቲሚዲያ ፕሮዳክሽን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ውድ የሻደ መልቲ ሚዲያ ፕሮዳክሽን ተከታታዮችና ቤተሰቦች እንዴት ናችሁ? በመግቢያው ላይ እንደገለጽ ነው በዛሬ መሰናዷዋችን በረመዳን ወርና በሌሎች እስላማዊ ጉዳዮች ላይ ግዴታና መስረታዊ ነገር ስለተደረገው ቀዷና ከፋራ የምናስገኛቸው ይሆናል እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳእ እና ከፋራ ሁለቱም በእስልምና ህግ ውስጥ የሚገኙ ቃላት ሲሆኑ አንዳንድ ጊዜ በተመሳሳይ ሁኔታዎች ውስጥ ጥቅም ላይ ሊውሉ ይችላሉ። ነገር ግን የተለያዩ ትርጉምና ዓላማ ያላቸው ናቸው። ቀዳእን አስመልክቶ የጾም ቀዳእን አብረን እንመልከት። የጾም ቀዳእ ማለት በረመዳን ወር ውስጥ በህመም በጉዞ ወይም በሌሎች ተቀባይነት ባላቸው ምክንያቶች ያልተጾሙ ቀናትን ከረመዳን ወር ውጪ ላይ መተካት ወይም ማካካስ ማለት ነው። በእስልምና እምነት መሰረት አንድ ሙስሊም በረመዳን ወር መጾም ዋጂብ ሲሆን ማንኛውም የመለቱ ቀናትን ቀዳእ በማድረግ መተካት ግዴታ ነው። የቀዳእን ጾም በተመለከተ የረመዳንን ወር ተከትሎ ወዲያውኑ መጀመር አስፈላጊ ባይሆንም በተቻለ ፍጥነት ማጠናቀቅ ግን ይመከራል። ቀዳእን ለመጾም የተወሰነ ጊዜ ገደብ የሌለው ሲሆን በሚቀጥለው የረመዳን ወር ከመድረሱ በፊት ግን ማጠናቀቅ የተሻለ ነው። ያለበለዚያ ተጨማሪ ፊዳያ ወይም ቤዛ መክፈል ሊኖርብን ይችላል። በተጨማሪም ቀዳእን በተከታታይ ቀናት መጾም ግዴታ ስላልሆነ በተለያዩ ቀናት መከፋፈል ይቻላል። ቀዳእ መጾም ያለባቸው ሰዎች በህመም ምክንያት ያመለጣቸው፣ በጉዞ ላይ የነበሩ፣ በወር አበባ ወይም በደህራ ወሊድ ደም ማፍሰስ ሁኔታ ላይ የነበሩ ሴቶች በራሳቸው ወይም በልጃቸው ላይ ጉዳት እንዳይደርስ ብለው የፈሩ ነፍሰ ጡር ወይም የሚያጠቡ ሴቶች ከጥቂቶቹ መካከል ናቸው። የቀዷን ጾም በተመለከተ መታወቅ ያለባቸው ነጥቦች፣ ቀዷን መጾም የሚችሉ ሰዎች የግድ መተካት ስላለባቸው ጾሙን መተው አይችሉም። እንዲሁም ያለበቂ ምክንያት ጾም ያመለጣቸው ሰዎች ቀዷን ከመጾም በተጨማሪ ለአላህ ምህረትን መጠየቅና ተውበት ማድረግ አለባቸው። አቅም የሌላቸው ለምሳሌ በእድሜ የገፉ ወይም ስርሰደድ በሽታ ያለባቸው ሰዎች ቀዳዋን መጾም የማይችሉ ሰዎች ለእያንዳንዱ ያመለጣቸው ቀን ፊዳያ ወይም ምግብ ለድሆች መስጠት አለባቸው። ከፋራ ወይም ክፍያ በእስልምና ህግጋት ውስጥ አንድ ሰው የፈጸመውን ጥፋት ለማካካስ የሚከፍለው ወይም የሚፈጽመው ተግባር ነው። ከፋራዎች በተለያዩ የህግ ጉዳዮች ላይ የሚተገበሩ ሲሆን አላማቸውም ጥፋትን ማስተካከል፣ የተጎዳን አካል መካስ፣ አጠቃላይ ማህበረሰቡን ጥቅም ማስጠበቅ ነው። የከፋራ አይነቶች በጣም ብዙ ናቸው። ነገር ግን በብዛት የሚታወቁት የጾም ከፋራ፣ የግድያ ከፋራ፣ በውሸት የመወንጀል ከፋራ፣ ስለት የማፍረስ ከፋራ እና ሀጅ ወይም ኡምራ ላይ ያሉ ክልከላዎችን የመጣስ ከፋራ ናቸው። የጾም ከፋራ በረመዳን ወር ጾምን ያለ በቂ ምክንያት ሆን ብሎ ማቋረጥንና የመሳሰሉ ጥፋቶችን ለማካካስ ስልሳ ተከታታይ ቀናትን መጾም ወይም ለስልሳ ድሆች ምግብ ማብላት ማለት ነው። የግድያ ከፋራ አንድ ሰው በስህተት ሆን ብሎ ሳይሆን ባለማወቅ ሌላን ሰው ከገደለ የሙስሊም ባሪያን ነጻ ማድረግ ካልቻለ ለሁለት ወራት በተከታታይ መጾም አለበት። በውሸት የመወንጃል ከፋራ አንድ ሰው በነህዝናቸውም ያውቃቸው ሴቶችን በውሸትና በዝሙት ከሆነ ጀለ ሰማንያ ግርፋት መቀበል አለበት። በተጨማሪም ከውሸት ክሱ መመለስ ያለበት ሲሆን ምስክርነቱም ተቀባይነት የለውም። ስለት ማፍረስ ከፋራ አንድ ሰው ለአላህ የገባውን ስለት ቢያፈርስ አስር ደዎችን ማብላት ወይም አልበሳሊያም አንድ ባሪያን ነጻ ማድረግ አለበት። ይህን ማድረግ ካልቻለ ሦስት ቀናትን መጾም አለበት። ሀጅ ወይም ኡምራ ላይ እያሉ የተከለከሉ ነገሮችን የመጣስ ከፋራ ለምሳሌ ጸጉርን መላጨት፣ ሽቶ መቀባት የፈጸሙ ሰዎች ከፋራ መክፈል አለባቸው። እንደ ጥፋቱ አይነት ከፋራው ሊለያይ ይችላል። ለምሳሌ እንስሳት መስዋዕት ማድረግ ወይም ለድሆች ምግብ መስጠት። እነዚህ ከፋራዎች ቁርአንና ሃዲስ ላይ ተመሰረቱ ሲሆኑ የእስልምና ህግ አካል ናቸው። የከፋራ አላማው ጥፋትን ማካካስ ሰዎችን ለድርጊታቸው ተጠያቂ ማድረግና ማህበረሰቡን ማረጋጋት ነው። በአጠቃላይ ቀዳእ እና ከፋራ ሁለቱም በእስልምና ህግ አስፈላጊ የሆኑ ፅንሰ ሐሳቦች ናቸው። ቀዳእ ያመለቱ ግዴታዎችን እንድንተካ ያበረታታን፣ ከፋራ ደግሞ ጥፋታችንን እንድናካክስ ይረዳናል። ሁለቱም የአላህን ትዕዛዝ ለመፈጸምና በህይወታችን ውስጥ ሚዛንን ለመጠበቅ ያግዙናል። የዛሬው ፕሮግራማችን ይህንን ይመስላል። ኢንሻአላህ ከፕሮግራማችን ብዙ ነገር ለተማራችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሻድ መልቲሚዲያ ፕሮዳክሽን የሁልጊዜ ምርጫችን።